እንግዲያ ውስጥ በደጉም በክፉም ጊዜ ከእኔ ጋር ለመኖር የገባሽውን ቃል አፍርስሻል። ለእሱም ምክንያት የሆነው ደግሞ የሀብት ሊሸጥ ከእኔ ይልቅ ንብረቴን ከልጄ ይልቅ መኪናዬን ወድሻል። አይገባኝም። ምንድን ነው የምታወሪው ጋሼ? ተረጋጋ። አልገባሽም በደንብ እንዲገባሽ ስለ ጨካኟዋ እናት ሰምታችኋል። አሰላም አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰብ ወይ ላይክ፣ ሻር፣ ሰብስክራይብ ማድረግ አበረታት ወይ። እንግዲህ ምሳሌ ክፍል ሰባት ተለቋል ማለት ነው። ምሳሌ በተመርዛ ታማ እንደነበር ታውቃላችሁ። ከዛም በኋላ ነቅታለች ማለት ነው። የምሳሌ አባት ውሮክ እንግዲህ ማህሌትን ነቅቶባታል ማለት ነው። ቅድስት እንግዲህ ኃላፊነቷን የተወጣች ይመስለኛል። ቅድስት ጋሼ የምነግርህ ነገር አለኝ። ማመን አመንከኝም አላመንከኝም፣ ግን እስከ ዛሬ እንዳልነግርህ ስለማታምነኝ እስከ ዛሬ ሳልነግርህ ቀርቻለሁ። ነገር ግን ሚስትዬ ብለህ የምትላት ሚስትህ፣ ነገር ግን ልጅህ ልትገልብህ እያሴረች ነው። እንደዚሁም ደግሞ ንብረቱ እንዲሸጣ አፈልግም፤ ምክንያቱም ልጅ እንድትሞትና ንብረቱን ተካፍላህ እንድትወጣ ትፈልጋለች ስትለው፣ መሬት ይሁን ሰማይ ይሁን አያቅብ ነበር። በጣም ተናዶ ነበር። ነገር ግን ታጋሽ ነው። ለልጁ የከፈለው መስዋዕትነት እኔ ማለት ነው ብሩኪ ተብዬው ማለት ነው። እና እንግዲህ ማሌት በገንዘብ ጥማት ስክር ያለችው እናትያ ማለት ነው። የባሏ ልጅ እየመረዘች መድኃኒቷ እንዳትወጥ በቃ ፍቅር እንዳታገኝ የእናቷን እናት በቃ በኖሬ ብላ እንድትመኝ እያደረገቻት ነበር ማለት ነው። አይታችኋል። እንግዲህ በዚህ ምሽት የት ሄጃለሽ ብላ ስትላት ምን አገባሽ እናትሽ አደለሁ ምሽት አለቻት። በጣም ነው የሚያሳዝነው ማለት ነው። ሰው እንደዚህ ይጨክናል። ምን ችግር አለው የኔ ልጅ ምናምን ብትላት ግን አልፈለገችም። ምክንያትም ፈልገው የልጅቱን አባት የምሳሌን አባትን እና ገንዘቡን ነው። እሱንም ድም አትወደውም ነገሩ። የምትወደው ሰው አላት፣ ነገር ግን ገንዘቡን እንዲትካፈል ብቻ ና ብቻ ነው የወደደችው ማለት ነው። እና ቅድስትን አይታችኋል እንግዲህ እኔ ጎንበስ በይና ይሄን ካልሳንሽ አለቻት። ከዚያም በኋላ ይህንን የጠነባ ቅናታችን ይዘሽ ነውን የፊት የምቀርቢው ብላ በጥፊ ለሰሰቻት ሰቡት ማለት ነው። እንግዲህ ምክንያቱም እንደነቃችባትና ከዛ በቃ ማግኘት ያለባትን ነገር እንደማታገኝ ስለምታደርጋ ታውቃለች። እና ለብሮኬ እንደነገረችባት ማለት ነው እንግዲህ ዋናው ነገር ልጅቱ ቤቱም ተሸጠ፣ መኪናውም ተሸጠ ምሳሌ መታከም ስላለባት ብቻና ብቻ ነው። እሱም ደግሞ አባቷ ብሮኬ ማለት ነው እንድትታከምለት ይፈልጋል። እንግዲህ በቀጠሮ ስለሆነ ላሆነ ሽጡ ሲያበቃ ሊያሳክማት ይፈልጋል። ከዛም በኋላ ሷ ምናለች ያግባሀኝ ንብረቱን ልታካፍለኝ እስካሆነ ድረስ ሽጠህ መኪናውን፣ ሁሉም ነገር እንካፈላለን፣ ከዛም ትፈታኛለህ አለችው። እና የፍርድ ቤት ወረቀት እና የፍች ወረቀት አምጥታ ነበረ። ነገር ግን እሱ ነቄ ነው፣ በጣም ነቄ ነው። ንብረቱ ደግሞ የምሳሌ እናት ንብረት ነው፣ ያፈራችው ነው። እናቷ በሞት ያጣችው ምሳሌ የአባት ፍቅር ብቻ ሆኖባት እናት እየናፈቃት ትኖራለች። ለዛም እንግዲህ ቅድስትን እና ቅድስትዬ ምን አለ እናቴ ብትሆኔኝ፣ ለምን እናቴ አትሆን? አለቻት። እንግዲህ ቅድስት ስብ ሂጂና ለአባትሽ ንገሪዋ አለቻት ማለት ነው። ምናልባችን ልነግረው ትችላለች፣ እኔ እንጃ። ልነግረው ትችላለች ብዬ አስባለሁ። ነገር ግን አባዬ የምነግርህ ነገር አለኝ አለችው። ምሳሌ ማለት ነው። ነገር ግን ደፍራ ለመናገር በጣም ፈራች፣ ምክንያቱም ቅድስት ሰራተኛ ናት። እንዴት አግባት ብላ ለማለት እና ሌላ ሚስት እንዳለው ታውቃለች። ስለዚህ በጣም ፈራችሁ እና ያው በቅርብ ቤቱንም መኪናውንም ሆነ ሽጦ ልጁን እንደሚያሳክም ቃል ገብቶላታል ለልጁ። ከዛም በኋላ ቅድስት ቅድስት ነይ እዚህ ተቀመጭ አላት። ከዛ መጣት ጋሼ አቤት አለች። ነይ ተቀመጭ አላት። ቁጭ አለች። ከዛም በኋላ ጠራት ማለት ነይ አላት እና አንቺ የኔ ልጅ እንዲትሞት ፍላጎት አለሽ እካፈላለሁኝ እያልሽ ነው ያለሽ ስለዚህ ይህንን አንብቢው አላት ምን አዎ አንብቢው ይህንን አላት ወረቀቱን ከሰጣት በኋላ እያነበበችው በጣም አይምሮዋ መሳት ጀመረች ማንበብ ጀመረች እያነበበች እያነበበች እያነበበች ልውጥ ውጣ አለች። ስሚ አላት አንቺ ከኔ በላይ ገንዘቤን ከልጄ በላይ መኪናዬን አፍቅረሽ ልጄንም እኔንም ከርተሽናል። ቃል የገባሽልኝ እኮ በችግሬ ሲሸግረኝ ከጎኔ ሲደሰት በደስታዬ፣ በሀዘኔ ጊዜ ሀዘኔን ልትካፈይኝ፣ በማንኛውም ሰዓት ከጎኔ ልትሆኔ ነበር ቃል የገባሽልኝ። ነገር ግን ቃልሽን አፍርሰሻል እና መኪናውም ሆነ ማንኛውም ንብረት ሊሸጥ ነው። ስለዚህ እድሜሽን አውጫ አላት። ወዲያውኑ ፌን ትነቀለች። ከዛም ቅድስት ተርበተበተች። ጋሼ ተረጋጋ፣ እሷ ኮ ፌን ትነቅላለች፣ ጋሼ ተረጋጋ አለችው። ነገር ግን እሱ ሊረጋጋ አልቻለም። አየሽ አይደለ አንቺም እንደዚህ ነው ስታደግኝ የነበረው። ጥሩ ሰዎች ሲለወጡ ወይንም አንድ ቀን ሲቆጡ እንደዚህ ነው የሚያደርጉት። ጥሩ ሰዎች አንድ ቀን የከፋቸው ቀን እንደዚህ ነው የሚያደርጉት። እሷ ግን ፌን ትነቅላለች፣ አልተንቀሳቀሰችም። ከዚያም በኋላ እንግዲህ ቅድስት እየጮሽ አንብቢላት አላት። እየጮሽ እንግዲህ አንብቢላት፣ ትሰማሻለች። በምንም ውስጥ ሁና ይሁን ትሰማሻለች። በህልሟ ቢሆን ንገሪያት አለ ማለት ነው። በጣም ነው የተናደደው። ለካ ገራውን ሰው ትዕግስተኛ ሰው አንድ ቀን ሲነሳበት እንደዚህ ነው። እኔ የተማርኩት ነገር እንደዚህ ነው። በቃ አንዳንድ ሰዎች ይወዱን የሚመስሉን ሰዎች ለገንዘብ እንደሚወዱን ለጥቅም እንደሚወዱን የምንማርበት ነው ብዬ አስባለሁ። ምሳሌ እችም ምሳሌ እንግዲህ ሚስኪን ልጅ እናት የናፈቃት እናቷን በሞት ያጣች ልጅ ነች። ነገር ግን አልታደለችም፣ እና አባቷንም እናትም አባትም አድርጋ የምትኖር ልጅ ነች እና አባዬ እናት እናት አታመጣልኝም? እናት ትሆንልኛለህ ለምን እናት የለኝም እያለች በጥያቄ ታፈጣዋለች፣ እና እሱ ልቡ በጣም ተሰብሯል። ልጁ እዛ ላይ በሽተኛ ነች እና ሕክምና እንዲደረግላት ይፈልጋል። ነገር ግን ሚስት ተብዬዋ የእንጀራ እናት ልጅሱ እንድትታከም አትፈልግም። ምክንያቱም ከሞተች ንብረቱ ለእሷና ለባሏ ብቻ ይሆናል። ልጅ ካለች ግን ለሶስቱ ነው የሚካፈለው። ያንን ስለምታስብ በመርዝም ሆነ በሆነ ነገር ለመግደል ብቻ እና ብቻ ነው የምትጥረው። በቃ ገንዘብ ገንዘብ ገንዘብ ሁላችንም ወደ ገንዘብ ሆነ ፍጥጫችን። እኔ የተማርኩት ነገር ይሄ ነው። በጎናችን ያሉ መጥፎ ሰዎች አንድ ቀን እጃችን ላይ ይጥላቸዋል ናው እናንተ ብቻ መልካም ሆኑ። እና እንግዲህ ምሳሌ ተሽሏት ትገገም ብላ ልጅ የተሻለሽ አደለ ለውጣለሽ አለት። አዎ አባዬ፣ መቅደስ ከኔ ጋር ነው ያደረችው። ደሪ ብለሻ ነው አለ። አይ አደለም፣ በቃ አብረኛ አደረች አለችው። እናሱ ደስተኛ እና እንግዲህ ያቺ መናጤ ጓደኛዋ ራሱ በቃ እቺ ልጅ እንደምንም ብለሽ በአባቷ እጅ እንድታልፍ አደርጊ። ከዛም በኋላ ንብረቱን ትሸጫለሽ አለቻት ማለት ነው። ጓደኛት ማለት ነው። አንዳንድ ሰው ከጎናችን ሆኖ የወጥ መርዝ ውስጥ እንድንገባ ያደርጉናል፣ ወይንም ኪሳራ ላይ መኖር ያለብን ህይወት እንዳንኖር ያደርጉናል ማለት ነው። እና በቃ መርዙን ቀይሬ ና ከዛም በኋላ መርዙን ቀይሬ መድኃኒቱን ስለዚህ እሱ ከሆነ የሚሰጣት ተገላገይ በቃ እና በሱ እጅ ትሞታለች አለቻት ማለት ነው። ከዛም በኋላ ጅሊት ሄዳ ያን መድኃኒት ቀየረች። በእሷ ቤት እንግዲህ ትሞታለች ብላ ነው ማለት ነው። ነገር ግን ፈጣሪ ላባቷ ሲል ልጁን አዳነለት። ቶሎ ሐኪም ቤት ወስዶ ከዛም ዳነች። የተመረዘ ነገር እንደበላች እርግጠኛ ነው። ነገር ግን ይሄ ሁሉ ቅድስት ስለምታውቅ፣ ቅድስት ሁሉንም ነገር ነገረችው። ምን የሚልስ ነገር የጨለመ ምንም ቢጨልምም ሳይነጋ አይቀርም ይባላል። ስለዚህ ማነው ኪሳራ ላይ ወደቀው ብትሉ፣ ሄለነች በቃ። ስለዚህ ጉሩኬ ምንም ጥፋት አላጠፋም። ምሳሌት ምስኪን ልጅ ነች። ስለዚህ በጥሞና በጥሩ እንክብካቤ ብታሳድጋት፣ ንብረቱ ሁሉ ነገር ለሷ ነው ብዬ አስባለሁኝ። እና እኔ በጣም ነው የገረመ